የኔ ቆንጆ እንዴት አድርጌ እንደምነግርሽ አላውቅም። አንቺ የኔ ስለሆንሽ በጣም ደስተኛ ነኝ። ምርጥ ጓደኛ፣ የነፍሴ ቁራኛ፣ ብዙ ነገሬ ነሽ። ህይወት በእኔና በአንቺ መካከል ምንም ነገር ብታመጣ ግን ማስበው አንቺን እንደሆነ ይወቅልኝ። ከዚህ በፊት ማንንም በዚህ መልኩ ወድጄ አላውቅም። ደግሞ ይህንን እስከመጨረሻው መጨረሻው አጠብቀዋለሁ። እወድሻለሁ፣ ሁሌ ማፈቅርሻለሁ። ማ ማለት እንዴት አይምሩክ፣ እንዴት ይሻለክ ያን ያወጣቸው የፍቅር ቃላቶች ስስቴ ከዕለታት አንድ ቀን እየኖርክ እያለ መጣልኝ። ስስቴ ወደድኩሽ እያለ እኔ እያወቅኩት ልቤ ውስጥ እንዳለ ሳቂን ባንታየው አይቁመና ሁሉን አድሎሃል። የናፈቀ ሲያስብ ያመሻል። ሰላም፣ እንዴት ናችሁ? ውድና የተከበራችሁ የእኔ ቤተሰቦች ደህና ናቸው። እኔ ደህና ነኝ እግዚአብሔር ይመስገን። እናንተም ደህና እንደሆናችሁ ተስፋ አደርጋለሁ። እንግዲህ ያለሁበትን ሁኔታ ጓደኞቼ እህቴም ሆነው ለማሳየት ሞክረዋል። ሆስፒታል ነበርኩኝ። ማታ ነው ከሆስፒታል የወጣው። ትንሽ ሲሻለኝ ዛሬ እኔ ቤት ገብቻለሁ፣ ወደ ቤት ገብቻለሁ። ባለፈው ጓደኛ ጋ ሆ ያለውን ነገር ሁሉ ቪዲዮ ላይ ለማሳየት ሞክረዋል ጓደኞቼ። ማታን በተለቀቀው ቪዲዮ ብዙ ሰው እየደወላችሁ፣ ከጎንሽ ነን እያላችሁ፣ እያበረታታችሁ የነበራችሁ ሰዎች ነበራችሁ። እርዱኝ ብላ እህቴም የለቀቁትን ቪዲዮ አይቻለሁኝ። እና በዛ ምክንያት እንድጠነክር እንድቆም ዛሬ እናንተ ጋር ይህንን ቪዲዮ እንድሰራ ያደረጋችሁኝ ሰዎች አላችሁ። በዚያው ልክ ደግሞ እየደወላችሁ እስከ ዛሬ የት ነበር የሰዮት፣ ልትበጠብጭ ነው የመጣሹ ምን ታደርጊያለሽ፣ የሩታን የሩታና የአብርሽን ህይወት ልትበጠብጭ ነው ዛሬ የመጣሹ እያላችሁ እንደዚህ ሆኜ እንኳን አሁን ያለሁበት ሁኔታ ያላሳሰባችሁ ሰዎች ብዙ ናችሁ። የነሱን ህይወት አትበጥብጭ፣ ከህይወታቸው ውጪ መልስ ስጭን፣ የት ነበርሽ እስከዛሬ እያላችሁ የነበራችሁ ብዙ ሰዎች አላችሁ። እና አንድ ነገር አስታወስኩኝ ግን እንደውም ለካ ስትወድቁ መሬት ላይ ስትሆኑ ብዙ ሰው ነው የሚረግጣችሁ፣ ረጋጫችሁ ይበዛል። እና እኔ ተሰብሬ ስወቅ እውነት ብዙ ሰው ለኔ የፈረደብኝ፣ ኢቭን እማውቃቸው አብረን የበላን አብረን የጠጣን ጓደኞች የቡታጅራ ልጆች በእኔ ቪዲዮ እየሰሩ እኔን እየሰደቡኝ ውሸታም እያሉ እውነት ሰው ለካ አንዴ አትወደቁ አንዴ ከወደቃችሁ፣ ይረግጣችሁ፣ ይሰድባችሁ ይበዛል እና ብዙ ሰዎች እኔ ወደኋላ ልታስቀሩ የሞከራችሁ አላችሁ። በዛው ልክም አለን ከጎንሽ ነን እያላችሁ ያበረታታችሁ የነበራችሁ ሰዎች አላችሁ። በእናንተ ብርታት ዛሬ እዚህ ቆሜ ለእናንተ ቪዲዮ ለመስራት ለእናንተ መልስ ለመስጠት መጥቻለሁኝ። ማታ ነው ስልከኝ የተቀበልኩትኝ አንዳንድ አንድ ቪዲዮዎች እያየሁ ነበር አብርሃም የሰራውን ቪዲዮ እኔ በታመምኩበት አንዱ ለሶስት ቪዲዮ ሰርቷል። ጓደኞቼም ለኔ በጣም ተጨንቀው የሰሩ ጓደኞች አሉ ነበሩ። ክነክያ አቃላችሁ፣ አሁንም ሁሌም ከጎኔ ናቸው። እህቴም በጣም ተጨንቃ ግራ ሲገባት ወደ እናንተ መታ ነበረ። በዛ ምክንያት እናንተ ደውላችሁ አበረታታችሁ። ዛሬ እዚህ መጥቼ ለእናንተ መልስ ልሰጥ እዚህ ቆም ያለሁኝ እና የብዙዎቻችሁ ጥያቄ ይመስለኛል የት ነበርሽ እስከዛሬ? ዛሬ የአብርሃምን ሕይወት ተፈጠጥብጭ መጣሽ እያላችኝ በታመምኩበት በተሰበርኩበት ድጋሜ ልትሰብሩኝ የሞከራችሁ አላችሁም። ኮመንቶችን አነባለሁ። በጣም ለማንበብ ለማየት የሚዘገንን ኮመንት ነው እኔ ላይ እያረጋችሁ ያላችሁት፣ እና እኔ ግራ ይገባኛል። እኔ የተጎዳሁት እኔ ነኝ፣ አሁንም የተሰበርኩት እኔ ነኝ፣ የሚሰደበውም እኔ ነኝ። እውነትም ያለው ደግሞ እኔ ጋር ነው። አዎ እዚች ምድር ላይ ስንኖር ማለት እውነት ያለው ሰው በቃ እንደ እውነተኛ አይታይም። ውሸተኛ ነው የነገሰዎች፣ እዚች ምድር ላይ እና እኔ አብርሃም እስከዛሬ እየሾገረ ነበር፣ እየሸወደኝ ነበር። ለካ ፍቅር ያወራል፣ አይምሮን ይደፍናል። ፍቅረኛችሁን ከሴት ጋር አይታችሁ ተራሱ እህቴ ናት ቢላችሁ ታምኑት አላችሁ? ምናልባት ልትረዱ ይችላላችሁ። ና አብርሃም እስከዛሬ ድረስ እኔን እየሸወደኝ ነበረ፣ ብዙ የፍቅር ቃላቶችን እየተጠቀመ ከዚህ ቪዲዮ በኋላ አስገባላችኋለሁ ያለኝን የሚልክልኝን ቮይስ እና እኔ አሁንም የምለው ነገር ምንድን ነው? አብርሃምና ሩታን ልትለያይ ነው የመጣሽው ትሉኛላችሁ። ሲጀመር አንድ የሆነ ሰው ነው የሚለያየው አብርሃምና ሩታ። እኔ አሁንም ደግሜም ዛሬም ነገ የምላችኋለሁ ፍቅረኛሞች አይደሉም፣ አልተጋቡም። የእውነት ፍቅረኛሞች ሆነው ቢጋቡ ኖሮ ዱባይ ሄደው ሰርግ አይሰርጉም ነበረ፣ ከቤተሰብ ርቀው ሰርግ አይሰርጉም ነበረ፣ አይደግሱም ነበረ እና የአብርሃም እና የሩታን ህይወት ልትመጠብጭ ነው የመጣሹ እነሱ ልትለያዩ የመጣሽ ትሉኛላችሁና መች አንዱኑ ሲጀመር መች ፍቅረኛ ሞችን እነሱ ፍቅረኛ ሞች እኔም ማወራውን ነገር ላታምኖኝ ትችላላችሁ። አሁን ባለፈው እኔና አብርሃም ዱባይ እስከሚሄድ ድረስ እያወራን የውሸት ነው ነጽ እያለኝ ብዙ የተስፋ ቃላቶችን እየሰጠኝ ነው እስከዛሬ ይኖርኩትኝ። ከዛም አልፎ ከቤት አልወጣም ያለሁበት ሁኔታ ጥሩ አልነበረም። ዛሬ ሲብስብኝ ነው ወደ እናንተ የመጣሁትኝ ሲብስብኝ ነው። ይሄን ነገር ለማውጣት ፋይሉን ለማውጣት የተገደድኩትኝ በቃ የመጨረሻ ጥርጣሬ ውስጥ የገባሁት ሽማግሌ ተላከ ሲባል ጥርጣሬ ውስጥ ገባ። ከዚያም አልፎ ደግሞ ሩታ ረገዘች ሲባል ምንድነው ነገሩ ብዬ ጥርጣሬ ውስጥ ገባ። የመጨረሻ ተስፋ የቆረጥኩት ያንዴ ነው እንጂ አብርሃም አሁንም እኔን እየሸወደኝ ነበረ። አብርሃምና ሩታ ፍቅረኛሞች አልነበሩም እያልኩ ነው ያለሁት አሁንም ቢሆን እና እኔ ማንንም ይወት ልበጠብጥ አልመጣውም። አንድ ከሆኑ እውነት ከሆነ እውነትም እኔ ላይ ማግጡ እኔ ላይ እስከዛሬ እየተጫወተብኝ ከነበረ እኔ ማለን የሚወት ልበጠብጥ አልመጣውም። ግን እኔ ለእኔ ፍት ሰጠ ነው እያልኩ ያለሁት። አብርሃም ባለፊ የሰጠው የለቀቀው ቪዲዮ ሁለት ቪዲዮ ለቋልና፣ እውነት አሁን እኔ ከተሰበርኩት ከታመምኩት ነገር ይልቅ የእሱ ንግግር ነው ያሳመመኝ። አብርሃም እኔን እየሸወደኝ ብዙ የተስፋ ቃላቶችን እየሰጠኝ ከሸወደኝ ይልቅ እኔ የሰጠው መልስ በጣም ጉዳኝ። ማታ እያየሁ ነበርና፣ ማለት እንዴት አይምሮክ? እንዴት ሻለክ? ያን ያወጣቸው የፍቅር ቃላቶች፣ ያን ያሳለፍነው የፍቅር ጊዜ እንዴት ነፂን አላቃትም። ማንም ሰው ቢልክልሽ ቪዲዮ ታምኛለሽ ወይ ብልክ እንዴት ትላታለህ? እኔ ማንም ሰው ነኝ ለአንተ እኔ ምንም ላላደረግ እችላለሁ። አሁን እኔ አቅም የለኝም፣ ሴት ነኝ፣ ተጎድቻለሁ፣ ታምም ያለው ከጎን የለም። አሁን ግን እግዚአብሔር ምስክሬ ነው፣ እመብርሃን የእጅህን ሰጣለች። አሁንም ቢሆን አብርሃም እና ሩታ ፍቅረኛሞች ከሆኑ እውነትም እስከ ዛሬ ድረስ እነሱ ፍቅረኛሞች ሆኖ እኔን እያታለለኝ ከሆነ እኔ እነሱ ሚወት ልበጠብጥ አልመጣሁም። ግን አብርሃም ለእኔ ይቅርታ መጥቶ እስካልጠይቀኝ ድረስ ይህን ነገር እስከ ጥግ ሄዳለኝ፣ እስከ ጥግ እጓዝበታለኝ እና ከሁሉም ነገር ይልቅ የሰበረኝ የእሱ በጥይት ማንም ሰው ነገ ተነስቶ እንደዚህ ስልክሽ ላይ ቪዲዮ ይብልክልሽ የአብርሃም ፍቅረኛ ነኝ ብሎ ብላ ቴክስት ብልክልሽ ልታምኛት ነው አለ። እሱ ነገር እኔም በጣም ጉዳይ እንዴት እኔ ማንም ነኝ? እንዴት አፍክ እሺ ብሎ እንዴት ተናገረ? አይምሮክ እንዴት ማለት አላቅም። ፍቅር አይነውር የሚባለው ለካ እውነት ነው። ግዴ አብርሃም ብዙ ነገር ስለኛ ምን አሉ እንደዚህ በዓይኔ አይቼ ከሩታ ጋር ብዙ ነገር እያየሁኝ አብርሽይ ነገር ስለው እንዲህ እኮ ነው ሲለኝ፣ አምኖ አለው። በቃ ፍቅር ነዋ፣ ምንም ማድረግ አልችልም። ግን አሁንም ቢሆን እናንተ እኔን እያመናችሁ የለም። ግን እኔ የተናገርኩት ነገር እሱ ቀስ እያለ አዎ እውነት ነው እያለኝ እያወጣ ነው። ባለፈው በመጀመሪያው ቪዲዮ ሳይ ማታይ ምን አለ፣ እኔና ነዚህ አላወራን፣ ጭራሽ አላወራዋትም። እኔ ዱባይ እያለሁም እስከምሄድም ድረስ ምንም አላወራዋትም አለ። በሁለተኛው ቪዲዮ የለሩታ ፋይል ልኬላት ነበረ። ምክንያቱም እኔ እውነት ነው የምፈልገው። እኔ እውነተኛ ነኝ። ምንም የሚያጠፋውት ጥፋት የለም። ምንም የሚያዋሸውት ውሸት የለም። ሁሉም የማወራው ነገር እውነት ነው። እሱን ደግሞ አብርሃም ቀስ እያለ ይኸው እራሱ እያመነ ነው። ምክንያቱም እውነት ናታ። እውነት ትከሳለች፣ ትመነምናለች እንጂ መቼም ቢሆን ተደብቃ አትቀርም። አብርሃም የእጅህን ታገኛለህ። እኔ ሴት ነኝ፣ ምንም አላረግም። አንተ ላይ ምንም ላመጣ አልችልም። እውነት ግን ታስከፍላለች። መተ ይቅርታ ካልጠየቀኝ መቼም ቢሆን ይሄን ነገር አላውቀውም። እስከ ጥግ እታገላለሁኝ፣ መቼም ቢሆን ማለት ነው። በጣም ነው የሰበርከኝ። ካደረከው ነገር ይልቅ የተናገርከው ነገር ነው እኔን ሰበሪ፣ በምታውቁ በጣም ነው የሚያመው። አላቃትም ማንች ማንችሱ እስከማለት ድረስ ማለት ነው። ሁሉ ለምን አስፈለገ ለምን እውነቱን አታወጣም? እንዴ ነው ስለምን እንደዚህ ይሰቃያለሁኝ? በዛ ላይ እየታመምኩ አይደለም ሸታምነሽ ይሉኛል። የማወራው ነገር ግን ትክክል መሆኑን አብርሃም በሚሰጠው መልስ ታያላችሁ። ናርጊ ነው የምትሉኛው። አሁን እኔ ደህና አይደለሁኝም። ለወዲንስ ውጪ ክብር ስል ነው አሁንም የመጣሁትኝ። በጣም ታምም ያለው ትላንት ነው ማታ ነው ከሆስፒታል የወጣሁትኝ። ብዙ ሰዎች እየደወላችሁ እንዳትቀሪ ናይ መልስሽን ስጪን እያላችሁ እያወራችሁኝ እያበረታታችሁ የነበራችሁ ሰዎች ናችሁ። ዛሬም ብርታት የሆናችሁኝ፣ ግን ብዙ ሰዎች እኔ ከምንም በላይ የገረመኝ አብረሁኝ ምሳ የሚበሉ አብረኝ ብዙ ነገር ያሳለፍን ሰዎች፣ ብዙ የብታጅራይ የጎረቤቶቼ ማለት ነው ቪዲዮ ይሰራሉ። በእኔና ነጽ ውሸቷን ነው ውሸታም ናት ያውቃሉ፣ ከሁሉንም ነገር ግን አብርሃም ስላለው ሊሆን ይችላል። ከሱ ጎን ብዙ ሰው ስላለ ሊሆን ይችላል። ለሱ ነው የሚደግፉት። እኔ አሁን ላይ ማንም የለም ከጎኔ። ያለሁበት ሁኔታም ጥሩ አይደለም። በቃ እኔ መድሃኒም ምንም ማለትም አልፈልግም። ምን አደርጋለሁ እኔ ፋይሌንም አውጥቼ እውነቱንም ተናገረኝ እምነት እያተረፍኩኝ አይደለም። የምናገረውን ነገር ማንም እያመነኝ አይደለም። እየተሰደብኩኝ ነው። ቤተሰቦቼ እየተሰደቡ ነው ያሉት። እኔ ፍትህ ይሰጠኝ። አሁን ተደብቄ ነው ያለሁት። ምናልባት ዩቲዩብ የሚሰሩ ሚሰሩ አንድ አንድ ሰዎችን ታያላችሁ እና አላገኘናቸውም የት ተደብቀው እንዳሉ አናቅም ብለዋል። አንድ ቪዲዮ አይቻለሁኝ እና ተደብቄ ነው ያለሁት። አሁንም ቢሆን ውጭ አልወጣም፣ ምንም ነገር አላደርግም። አሁንም ቢሆን ተስፋዬም እቤቴ ናት ምናልባት። እውነታው እኮ የኔ ሊሆን ይችላል። እውነታው እውነተኛ እኔ እንደሆንኩኝ ልታውቁ ትችላላችሁ። ይሄ ነገር ሳይፈታ እኔ አልለቅም። አብርሃም እኔ ካደረገኝ ነገር ይልቅ የተናገረው ነገር ነው ጉዳዬ። እውነት በምታውቁት ሰው አላቃትም መባል በጣም ነው የሚያመው። እኔ እሱ ካደረገኝ ነገር ይልቅ የተናገረው ቃላት ነው ያመመኝ። እኔን አንዴ ቆም ብላችሁ ለመስማት ሞክሩ። እውነት አሁን ሳታዩ አትፍረዱ። እኔ ሌላ ምንም ምለው ነገር የለኝም። ማንም ሰው ከጎኔ ላይሆን ይችላል፣ ግን እውነት ስላለኝ እኔ አልፈራም። የፈለጋችሁትን በሉኝ፣ ስደቡኝ፣ እንደፈለጋችሁ ልታደርጉ ይችላላችሁ። እውነት ግን ከኔ ጋር ናት። ውስጤ ላይ እውነት ይዤ ነው ማወራው። ከጎኔ ማንም የለም፣ ግን አልፈራም። ውስጤ ላይ እውነት ስላለ ማለት ነው ከተጎዳው ሰው ክንያት ሳታ ሁለት በህይወት መኖሬን በህይወት መኖሬን የምወደውን ሰው ሳጣው የራሴን ስቀር ብቻዬ